ቤተ ክርስቲያን ውስጥ ስለ ጌታ ስለ ኢየሱስ ለመስበክ እንዳታፍር አይደለም። እዚህማ ሌላም ሌላ አንሰብክም። ሲጀመር የኢየሱስ ክርስቶስን ሞትና ትንሣኤ ለማውራት እንዳታፍር። ጥሩ እግዚአብሔር እንኳን እንደዚህ አረገላችሁ። ግን የእኛ ታሪክ ወንጌል አይደለም። እኔ ስለ ራሴ ብነግረው ማንም ሰው የዘላለም ሕይወት አያገኝም። ሰው ሰው እንደ ቦታ ይጠረዋል። ጳውሎስ ወደ መከራ ይጠረዋል። እንዳታፍር ሲለው አላፍርም ሲለው ና፣ እናንተ የወንጌል ሰባኪያን ናችሁ እንጂ አዳኞች አይደላችሁም። አዳኝ እግዚአብሔር ነው። ቄሳር አምላክ ነው ቄሳር ነው ጌታ የሚባልበት ከተማ ኢየሱስ ክርስቶስ ጌታ እንደሆነ በአንደበት ተናገር። በምድር በሰው ፊት የመሰከረልኝን እኔ በአባቴ ፊት እመሰክርለታለሁ። በምድር የት የመሰከረልኝን ሰው መሃል ሰው እወዳለሁ ብለህ አታቀልጦም። ኢየሱስ ብለህ ከነገርከው የትም አይሄድ። የጊዜ ጉዳይ ነው። ተሽከርክሮ ተሽከርክሮ ተሽከርክሮ ያልከኝ ነገር ልክ ሳይሆን አይቀርም። ጭንቅላታችንን ልፍ እንዳናስለምደው፣ ምንም ሕይወታችንን ሊለውጥ በማይችል በአንዳንድ ጉዳይ እየተነሳን ስንጨቃጨቅ እንዳንሁ፣ አጠገባችን ሰው እያለቅ ናፍቀኸኛል። እባክናና አንዳንድ የምናወራው ነገር አለ ስለ እግዚአብሔር መንግስት ጉዳይ የምነግርህ ነገር አለ። ያልነገርኩና ሲለው ግን ደግሞ ይሏል ሀሳብ ይዟል ጳውሎስ። እኔ ደግሞ ተጭኜ ስራ ጠለ እንዳመጣ የምትዘገይ ከሆነ ግን በእግዚአብሔር ቤት እንዴት መኖር እንደሚገባ እጽፍልሃለሁ። ቤቱ የእውነት አምድና መሰረት የህያው እግዚአብሔር ቤተ ክርስቲያን ነው። እግዚአብሔርን መምሰል ያለ ጥርጥር ታላቅ ነው ይለዋል። ሰውነትን ለስጋዊ ነገር ማስለምለ ጥቂት ይጠቅማል። እግዚአብሔርን መምሰል ለአሁኑና ለወደፊቱ ይጠቅመሃል። ይኸውን የመጨረሻ ኑዛዜ ማለት ነው። አሁን ቢያገኘው የሚነግረው ካላገኘው ትቶለት የሚሞተው ማለት ነው። ጳውሎስን የሚያክል ግዙፍ ሰው ምን ምስጢር ያወራል ብላችሁ ስጠብቁት ክርስትና ላይ የመጀመሪያ የሚመስል ግን ቤዚክ ነገር ያወራል ይለውና እንግዲህ ስለ ጌታችን ምስክርነት፣ ቀጥሎስ ወይም የእርሱ እስረኛ በመሆን በእኔ አትፈር ስለ ጌታ ስለ ኢየሱስ ክርስቶስ ለማውራት አትፈር። ያልተበረዘ ነው ክርስቶስ እነሱ ጋር ያለው። በጣም ብዙ ትምህርተ ክርስቶሶች ተሰርተው ተሰርተው ተሰርተው ድብልቅልቅ ያለ ክርስቶስ አይደለም። እነ ጢሞቴዎስ እጅ ላይ ያለው ገና ኢየሱስ ክርስቶስ በመስቀል ላይ መሞቱ፣ መቀበሩ፣ መነሳትና ወደ አባቱ ማረጉ የቅርብ ጊዜ የቅርብ ጊዜ ዜና ነው። ጢሞቴዎስ ይሏል የእርሱ እስረኛ በመሆን በእኔ አትፈር። በጌታችን በኢየሱስ ክርስቶስ ምስክርነት አትፈር። ስለ ኢየሱስ ክርስቶስ ለመመስከር እንዳታፍር፣ ቸርች አይደለም እያለ ያለው ቤተ ክርስቲያን ውስጥ ስለ ጌታ ስለ ኢየሱስ ለመስበክ እንዳታፍር አይደለም። እዚህማ ሌላ አንሰብክም። ሲጀመር እናንተን ፈልጋችሁ የመጣችሁት ኢየሱስን ነው። እዚህ ቤትም የሰበሰበን ኢየሱስ ነው። ሌላ ነገርም አንሰብክም እምንኑ ውልበት እምናድርበት እምንሰራበት እምናገለግልበት ቦታ ኦፊሶቻችን፣ ትምህርት ቤቶቻችን፣ መኖሪያ አካባቢዎቻችን ላይ ስለ ጌታ ስለ ኢየሱስ ክርስቶስ ለመመስከር አትፈሩ። ምክር ብቻ አይደለም ትእዛዝ ነው። እንዳታፍር ምን ለማድረግ? ስለ ኢየሱስ ለመመስከር ኢየሱስ ክርስቶስ ያድናል ለመመስከር የኢየሱስ ክርስቶስን ሞትና ትንሣኤ ለማውራት እንዳታፍር። እንዳታፍር ከተባለ ሰው ያፍራል ማለት ነው። ነገሩ አያሳፍ ነገሩማ ኩራት ነው። ሰው ግን ያፍራል። ስለ ራስህ አውራ ቢባል አያፍርም። እኔ ይገርምሃል፣ የተማርኩበት ትምህርት ቤት፣ ያጠናሁት፣ እንትን ያለኝ ዲግሪ ብዛት። ጥሩ እግዚአብሔር እንኳን እንደዚህ አረገላችሁ። ግን የእኛ ታሪክ ወንጌል አይደለም። እኔ ስለ ራሴ ብነግረው ማንም ሰው የዘላለም ሕይወት አያገኝም። ስለ ኢየሱስ ብነግርህ ስብርብር ባለ ቃል ብነግርህ፣ ከኋላ ወደፊት ብሰብክ የዘላለም ሕይወት ታገኛለህ። ለዛ ነው ጳውሎስ ስለ ጌታችን ስለ ኢየሱስ ክርስቶስ ለመመስከር እንዳታፍር ይለውና፣ ውጤት አለው። ስለ ኢየሱስ መስበክ ምንድን ነው ውጤቱ ሲለው፣ ለኔና ለአንተ እግዚአብሔር በሰጠን በዚህ ወንጌል እናንተ እጅ ላይ ባለው በቀድሞ ትርጉም ሕይወትና አለመጥፋትን ወደ ብርሃን አውጥቶታል ይላል። እግዚአብሔር የዘላለም ህይወትን ያስተዋወቀው በወንጌል ነው። አለመጥፋትን እግዚአብሔር ያስተዋወቀው በወንጌል ነው። ወንጌል ካልሰበክ አጠገብ ያለ ወንድም ይጠፋል። ወንጌል ካልሰበክ አጠገብ ያለ ወንድም እህት የዘላለም ሞት ላይ ነው ያሉት። ለማልስበክ ለሰው ሁሉ እኔ ለማለማልስበክ የሚለውን ለመምረጥ ኮ ለማለማሰበኩ ብሎኮ ማየት ነው። ከቤተ መንግስት መንገድ ላይ እስከሚተኛው ሰው አልመረጡም። የኑሮ ደረጃ ቦታ አልመረጡም። ስታተስ። ለዛውም አሁን የእኛ ጊዜ ቆንጆ ነው። ጳውሎስ እኮ እሰብካለሁ። ሰበክ ሲለው ለማን ነው? ጳውሎስ ሊሰብክ ሮም የገባው ለማ ሊሰብክ ነው። ሌላው ነማ በሙሉ ሰብኳል እኮ የቀረው ማነው? አሁን ቄሳር ቂሳሪያ ፍርድ ቤት ቆሞ ተከሶ ይግባ እንልቀቅ ሲሉት እምቢ ብሎ ይግባኝ አለ። እንልቀቅ እኮ ነው እንልቀቅ። ሂድ ወደ ቤታ አሉት። አልሄድም አለ። ለምን ጉዳይ በንጉሠ ነገሥቱ ይታይልኝ? አለ ቄሳር እኮ ናፍቆት አይደለም። ቄሳር እንደ አንድ ቀን ባየው ብሎ እኮ አይደለም። ለቄሳር አግኝቶት ወንጌል ሰብኮ እርግጠኛ ነው እንደሚገለው። ስለ ጌታችን ለመመስከር ወይም እስረኛ በሆንኩት በእኔ ምን ማለት መሰላችሁ? ትርጉሙ አንተ የጳውሎስ ጓደኛ አይደለ እንዴ? የቱ ጳውሎስ? ይህ ኢየሱስ ክርስቶስ ያድናል እያለ በየእስር ቤቱ የሚጣለው ነ አላቀውም እንዳትል በእኔ እንዳታፍር። በእውነት ነው የምላችሁ፣ በወንጌል ምክንያት እግዚአብሔር በሰጣችሁ ሰው እንዳታፍሩ። ተመኩ፣ ቀና በሉ። ይህን እውነተኛ ቤተሰብ በጌታችን ምስክርነት በእስረኛው በእኔ እንዳታፍር ይለውና ቀጥሎ ምንድነው ሚለው? ነገር ግን በእግዚአብሔር ኃይል ስለ ወንጌል አብረኸኝ ና መከራ ተቀበል። ሰው ሰውን ደና ቦታ ይጠራዋል። ጳውሎስ ወደ መከራ ይጠራዋል። እንዳታፍር ሲለው አላፍርም ሲለው ና የት እስር ቤት እኮ ነው ያለው እሱ። ና ና፣ ና መከራ ተቀበል አይደለም እኮ የሚለው በእግዚአብሔር ኃይል። ዝም ብሎ አይቻልማ፣ ሞቅ ብሎኝ አይቻልም። አይቻልም ለምን መሰለ፣ ሕይወት ይጠይቃል። ጉዳዩ ጉዳዩ ሀሳብ ብቻ አይደለም፣ ሕይወት ይጠይቃል፣ አቋም ይጠይቃል፣ ምቾትን መከልከል ይጠይቃል። በጣም ዋጋ ላስከፍል ስለሚችላው የእግዚአብሔር ኃይል ያስፈልገዋል። ለምንድን ነው ጳውሎስ ጢሞቴዎስን ወደ በለጠው መከራ የሚጠራው? በጣም ብዙ አክሊል እንዲያገኝ ነው። ብዙ አክሊል አጌነስት የሚሆንብ የፈለገ አገሩ ቢመቻች ወንጌል ሁሌ መከራ አለው ሁሌ መከራ አለው ወንጌል። እሺ ብዬ የእውነቱን ወንጌል በእጄ ከያዝኩኝ ቻሌንጅ አለ። መቼም ዛሬም ቢሆን ይሄ የእግዚአብሔር ቃል ሕያ ሆኖ በመካከላችን ይሰራል። አዎ ለወንጌል አው ታማኝ ሰው ከተገኘ መከራ ይቀበላል። መከራውን ግን ጨርሶ መውጣት የሚችለው በእግዚአብሔር ኃይል እኛ ስላደረግነው አንዳች ነገር ሳይሆን ከዕቅዱና ከጸጋው የተነሳ ያዳነን ወደ ቅዱስ ሕይወትም የጠራን ያዳነን በቅዱስም አጠራሩ የጠራን ነው የሚለው እግዚአብሔር ነውና፣ ነው የሚለው አንተ የምትሰብከው ወንጌል፣ እኛ የምናቀርበው መልእክት እግዚአብሔር የሰው ልጆችን ለማዳን አንድ ልጁን በመስቀል ላይ ከፍሎ ብቻውን እግዚአብሔር አዳኝ እንደሆነ የሚታወጅበት መልእክት ነው። የለንበትም እኛ እኔ የወንጌል ሰባኪ ነኝ እንጂ አዳኝ አይደለሁም። እናንተ የወንጌል ሰባኪያን ናችሁ እንጂ አዳኞች አይደላችሁም። አዳኝ እግዚአብሔር ነው። ስለዚህ ጳውሎስ ምንድነው የሚለው? ጠሪነ፣ መልእክተኛነ፣ አስተጋቢነ ምንድነው? ኤኮ እንደ ገደል ማሚቶነ እግዚአብሔር በልጁ መስቀል በኩል አንዴ ያወጀውን አዋጃው ታስተጋባለታለ። ያዳነን ወደ ቅዱስ አጠራሩም የጠራን እግዚአብሔር ነው። እምትሰብከው ይሄንን ነው። መልእክትህ ይሄ ነው። እዛው ሮም የደብዳቤ ላይ ይላል፣ ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔር ከሞት እንዳስነሳው በልብህ ብታመን ትድናለህ። የት ነው የሚሉት ቅዱሳን? ሮም እኮን ያሉት። ኢየሱስ ክርስቶስ ጌታ ነው ብለ በአፍህ መስክር። መገደያ ነው። ቄሳር አምላክ ነው ቄሳር ነው ጌታ የሚባልበት ከተማ፣ ኢየሱስ ክርስቶስ ጌታ እንደሆነ በአንደበት ተናገር። ይህንን ስትመሰክር ብትገኝ ሮም አደባባይ ላይ ፍርድ ቤት እንደማይወስዷቸው ታውቃላችሁ። ፍርድ ቤት አይወስዷቸው ወታደሩ ይገለዋል። እዛው ጋር እዛው ጋር ነው የሚገደሉት። ባይዘው ፐርሴኪውሽኑ ካፒታል ነው። ፓኒሽመንቱ ማሰቃየት ሳይሆን መግደል ነው። ቀጥታ ነው የሚገደሉት። ጳውሎስ ምን ይላቸዋል? ጌታ እንደሆነ በአፍ መስክር ከሞት መነሳቱን ደግሞ በልብህ እመን። ከዛስ ትድናለህ። ማለት ከየት ነው የሚድኑት? ከዘላለም ሞትና ፍርድ ነው። መሬት ላይ ማ ሳብኮኮ ተገደሉ። ጳውሎስ ኮ ሳብኮኮ የሞቶ ኮ እዚህ ከተማ ነው። ጴጥሮስ ተዘግዝቆ የተሰቀለ ኮ እዚህ ከተማ ነው። ምን ብሎ? ኢየሱስ ክርስቶስ ጌታ ነው ብሎ ኢየሱስ አይደለም አይደል? የሮም ቸርች ነው የሚጠይቁን። ሰማይ ምን ነው? ምክንያቱም ኢየሱስ ለመምጣት እየታገሰ ያለው የሚድኑትን ነው። እኛኗ እየጠበቀ ያለው ጥሪያችን ራሱ እኮ ኑ ሂዱ አይደል? ጥሪያችን ራሱ እኮ ኑ ሂዱ ነው። ኑዋለን፣ መጣን፣ ተማርን፣ ተሰበክን፣ ሰማን፣ አመንን፣ ተነካን፣ ዋልን፣ ትምህርት ሰማን፣ ተተከልን። ከዛስ ሂዱ ወደ ዓለም ነው። ከዛስ ይዘ መምጣት ነው። ከዛስ ተመልሰ መሄድ ነው። ከዛስ ይዘ መምጣት ነው። እኛስ መጣን፣ ቆየን። ሂዱ። ዘመናችን እያለቀ ነው። ቶሎ ቶሎ እንስራ። እውነቴን ነው የምነግራችሁ፣ በእውነት ስለምወዳችሁ ነው። እያለቀ ነው። ዘመኑ ሊጠቀለል ነው። ወንጌል ሳንሰብክ ጌታ እንዳይመጣ ቶሎ ቶሎ እንስበክ። በጣም ትንሽ ዋጋ ከፍለን ዘላለም ብንከብር ጥሩ አደለም? ሰማይ በአባቱ ፊት ኢየሱስ ያይን እንደዚህ ሲያይን ኢየሱስ፣ አንተ በጎ ታማኝ ወደ አባቴ ክብር ግባ ቢለኝ። ኢየሱስ በምድር በሰው ፊት የመሰከረልኝን እኔ በአባቴ ፊት እመሰክርለታለሁ አለ። በምድር የት የመሰከረልኝን ሰው መሃል፣ አሁን ይህን ሰውዬዩት ጳውሎስን ጢሞቴዎስን እዩት። ምን አድርጎ እስር ቤት ገብቶ እሰሩን ብሎ እኮ አደለም፣ ወንጌል ሰበከ በዛ ዘመን ያው ግዴታ ስለነበረ ወስደው አሰሩት። ግዴታ አደባባይ ላይ ቆማቸው ኢየሱስ ክርስቶስ ጌታ ነው ላትሉ ትችላላችሁ። እንደሱ ማለት የተሰጣቸው ሰዎች አሉ፣ የነ ፊልጶስ አይነት። ምናልባት ደግሞ እናንተ የምትሰሩት አጠገባቸው ያለው የሥራ ባልደረባቸው ሊሆን ይችላል። የምትማሩ ወጣቶች ትምህርት ቤት ውስጥ ሊሆን ይችላል። ጓደኞቻችሁ ሊሆን ይችላሉ። እና እምንጠራው ወደ ኢየሱስ ነው። እምንጠራው ወደ አዳኛችን ነው። አዳኝ እግዚአብሔር ብቻ ነው። በቃ ስብከታችን እንደሱ መሆን አለበት። አሁን ብዙ ጊዜ የወንጌል አገልግሎትም ኢፌክቲቭ የማይሆነው ቦልድነሱ ይኖረናል፣ በጣም ደስተኞች ነን፣ እንስበክ ብለን እንወጣለን። ግን ደግሞ ኮንቴንትዋይዝ መሆን አለበት። የምትሰብኩት ክርስቶስ ኢየሱስ መሆን አለበት። ጳውሎስ ይወጣል፣ አዎ ይሰብካል። እስር ቤት አይቀረውም፣ ቤተ መንግስት አይቀረውም፣ መንገድ ዳር አይቀረውም፣ ገበያ አይቀረውም፣ ወንዝ ዳር ሁሉ ወርዶ ይሰብካል። ያገኘውን አጋጣሚ በሙሉ ይጠቀመዋል ምንድን ነበር ግን የሚሰብከው ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ብቻ ነበር የሚሰብከው ሌላ መልእክት የላቸውም ሌላ መልእክት እንዳይኖራችሁ የዘላለም ህይወት ያለው ወንጌል በሚመስል መልእክት ላይ አይደለም በወንጌል ብቻ ነው ሞዲፋይ ላረገው አልችልም ወንጌልን አልቆ ነው የመጣው እንደመጣ እናቀርበዋለን እኛ ድነን የለ ሌሎችም ይነካሉ ክብር ለኢየሱስ ይሁን እና ህይወትና አለመጥፋት ዘላዓለማዊነት ያለው ወንጌል ላይ ብቻ ነው። በእውነት ነው የምላችሁ፣ አጠገባችሁ ያለው ሰው ወደ ዘላለም ሞት እየተነዳ እናንተ ህይወት መስጠት የሚችል መንፈስ ውስጣችሁ ተቀምጦ ዝም ብላችሁት ሲኦል ይገባል። መንገር እየቻልኩ ና ወደ አለመምጣት መብቱ ነው። እኔ ምንድን ነው ኃላፊነቴ? በፍቅር ተናግር ያለው እንግዲህ፣ የፈለገውን የወስን ሰም እኔ ህይወት ላይ እያየ ወንድሜ እና ወደ ጌታ የዘላለም ህይወት ያለው ኢየሱስ ጋር ነው ብየው፣ እንቢ ካለ ምንም ማድረግ አልችልም። ብዙ ጊዜ ግን እንቢ አይሉ። የሰው ልብ ማቅለጥ የሚችለው ወንጌል ብቻ ነው። ሰው እወድሃለሁ ብለህ አታቀልጦም። ኢየሱስ ብለ ከነገርከው የትም አይሄድ። የጊዜ ጉዳይ ነው። ተሽከርክሮ ተሽከርክሮ ተሽከርክሮ፣ ያልከኝ ነገር ልክ ሳይሆን አይቀርም ይላል። ስለዚህ ጳውሎስ የሚለው እሱ ነው። ህይወት ያለው ወንጌል ላይ ነው። ጢሞቴዎስ አለመጥፋት፣ ዘላለማዊነት ያለው እዚህ ውስጥ ነው። አጠገብ ያለውን ሰው ሰማይ ለዘላለም ማግኘት አትፈልግም? ከአንተ ጋር አብሮ በእግዚአብሔር መንግሥት እንዲነግዝ አትፈልግም? በክርስቶስ ኢየሱስ ብርሃን ውስጥ ከአንተ ጋር እንዲኖር አትፈልግም? ቤተሰብ፣ እናት፣ አባት፣ እህት፣ ወንድም፣ አክስት፣ አጎት፣ የተለያየ ሰው፣ ጓደኛ፣ አብሮ አደግ። እውነቴ ነው መነግራችሁ። ጳውሎስ እሱን ነው እሱን ነው ዋናው ነገር እሱ ነው። ቸርች ከመጣን በኋላ የሚሆነው ነገር እሱ ቀጥሎ የሚሆን ነው። ዋናው የዘላለም ህይወት እኮ ነው። እኛ የሚያጨቃጭቀን ልምምድ ነው። እኛ የሚያጨቃጭቀን አሰራር ነው። እኛ የሚያጨቃጭቀን እንትና ውሃ ይደፋል፣ እንትና ዘይት ይደፋል፣ እንትና ጨው ያደርጋል። ይምጣና ጨውና ዘይቱን እንለይለታለን። ይምጣ ግን ነው የዘላለም ህይወት። ግን ወንጌል ጋን ያለው እውነቴ ነው ብላችሁ ወንጌል የመስበክ እድል እንደ አገር፣ እንደ ቤተ ክርስቲያን፣ እንደዚህ ዘመን ያገኝንበት እንዳለ ነው። ያላቀ እግዚአብሔር ነው ያመቻቸው። ወቅት የሰጠን እግዚአብሔር ነው። ይህንን ጊዜ በጥበብ እንጠቀመው። እድሉ ተገኝቷል ተብሎ እንደፈለግን መሆንም የለብንም። በጥበብ ዋይዝሊ በእግዚአብሔር ልብ የሌለ ነገር አይምሯችሁ ውስጥ አታስገቡ፣ ዝግ አርጉት። ወንጌል ብቻ ነው የምሰብከው፣ ክርስቶስን ብቻ ነው የምሰብከው፣ የተሰቀለውን ብቻ ነው የምሰብከው። ይህንም ብቻ ነው የምናገረው። ለምንድ ነው የምትናገረው? አጠገቢ ያለው ወንድሜ የዘላለም ሕይወት እንዲያገኝ እንዲድን። ሌላስ ምንም ኢንቴንሽን የለኝም። እግዚአብሔር እንዲከብር በቃ ሌላ ምንም ኢንቴንሽን የለኝም። ሲምፕል፣ ግን ቤዚክ ይው እየመከረው በጣም ቀላል፣ ማንም ሰው የሚያውቀው፣ ማንም ሰው የሚያውቀው፣ ግን መሰረታዊ ያልተኖረ። ጭንቅላታችንን ልፍያ እንዳናስለምደው ምንም ሕይወታችንን ሊለውጥ በማይችል በአንዳንድ ጉዳይ እየተነሳን ስንጨቃጨቅ እንዳንሁ አጠገባችን ሰው እያለቅ፣ ሲምፕል ሜሴጅ፣ ወንጌል የተሰቀለው ክርስቶስ ያድናል። ደግሞ ኢየሱስ ክርስቶስን ለትውልድ የማሳየት እድል ከማግኘት በላይ ምን የጸሎት መልሳል? አጠገቤ ላለ ወንድሜ ስለ ኢየሱስ ከመንገር የሚበልጥ ምን አይነት ጸጋ አለ? ኢየሱስ ክርስቶስ ይወዳሃል ብለ ከመንገር የበለጠ ምን ጸጋ አለ? የዘላለም ሞቱን ሰብሮ የዘላለም ሕይወት ሰው ሲያገኝ በአንተ እጅ እግዚአብሔር አንተን ተጠቅሞ? ከድቅድቅ ጨለማ ወደሚደነቅ ብርሃን ሰው ሲያመጣ ከማየት ምንም ይበልጥ ነገር ይሰራል። በእኔ ህይወት ከዚህ በላይ ምንስ? ብታደርጉ እግዚአብሔርን ከዚህ በላይ ልታስደስቱ ትችላላችሁ? ልጁን የገደለበትን ጉዳይ ወጥቼ ስሰብክለት እግዚአብሔር ይደሰታል። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ለምን? የእግዚአብሔር ኃይል ለማዳን የሆነ የእግዚአብሔር ኃይል በእርሱ በኩል ነው ያለው። ጮክ በሉና እኛ ግን የተሰቀለውን ክርስቶስን እንሰብካለን።